ስልኳ ነው። ዋይፋይ ሆሳሚ፣ የተቆራረጠ እኮ ነው። ቀይ አብርተሃል ሆሳሚ። አረ እየሰማን አይደለም ሆሳሚ። ምንድን ነው እስካሁን ድረስ ሰላም አንዴ አንዴ አንዴ አንዴ ምንም አልሰማንም። ሆሳሚ ቀይ አብርቷል ኔትወርክ። አሁን ሲሰማል፣ ቀይ እያበራ ነው። ምንድን ለምንድን ነው? ዋይፋይ ነው ዳታ ነው የምትጠቀሙት? ይሰማል አሁን አዎ፣ ይሰማል ሁለቱ አሪፍ አይደለም፣ አሪፍ አይደለም። የእኔ ድምፅ አይሰማችሁም? አንተ ኢንተርኔትህን አስተካክል። ሆ ሳት መጀመሪያ ዋይፋይ ክን አስተካክለው። አሁን ሲሰማል። እንዴት ነው አሁን? ቀኝል ያስተካክሏል አሁን አሁን ትጀምራለች። አሁን እሰማችኋለሁ። ሰው እኔ ወደ ዱባይ ስመጣ ለመጀመሪያ ጊዜ አስራ ሰባት አመት የነበረ ወደ አስራ ስምንት ሳልጨርስ ነው የመጣሁት መጀመሪያ ላይክ በትምህርት እዚህ ሀገር የሆነ ኮምፒቴሽን ነበረኝ። ከዛ በኋላ ደግሞ ላይክ እዚህ እየተማርኩ ምናምን እየሰራው መጣ እዚህ ነበርኩኝ ማለት ነው። ከዛ እኔ የሚያውቆኝ ላይክ ሀበሻ የሚባል የማውቃቸው ሁለት እህቶች አሉ። አንደኛው ፋሚሊ ሆላ ታውቃለች። እና ቅድም አንቺ ጋር መታ ላይ እሷ አብረን ምናምን ስለነበረች አስገብኝ እና እኔ ልንገርሽ ምናምን እያለችሽ ነበር። እኔ መግባት ስለማልችል ነው አሁን እና ያ በቃት እስካሁን እኔ እሷ ልካልኝ ነበር ሪከርድ የተደረገው ምናምን ነገር በዛ ምክንያት ነው። አሁን እንደዚህ አደባባይ ምናምን ነገርነት ግርግ ተመሳሳይ ነው እምነቱ ምናምን የማይታወቅ ናሞ እኔ ሲያስፈራረኝ ምንም እኮ እየሰማን አይደለም። በቃ ይቅርብን። በእንደዚህ ዓይነት ሁኔታ ምንም አይሰማም፣ ይቅርብን። ትመጣለች፣ ይቅርብን። እንደዚህ ምንም አይሰማም። አንድ ቃል ተቆራርጦ ተቆራርጦ ምንም አይገባ ነው። በቲክቶክ መምጣት ከቻለች ትምጣ። አይሰማም እኮ ምንም እየተሰማን አይደለም። ግን ሰው ማንነቷን አውቁ ስሟን እየጻፈ ነው። ጋይስ ስታፕ። እሺ እንትን ያላወራ ሰው አለ አሁን? ጨረሳችሁ? ሚኪ ጨረስክ? ሆሳሚ ጨረስክ? አይኒ ጨርሻሉ እናንተ ከጨረሳችሁ፣ ልክ እኔ ሌላ ማስረጃዎች እየመጡልኝ ነው በውስጥ፣ ግን በጣም አጸያፊ ነገር ናቸው። እኔ እንደዚህ አይነት ነገሮችን ፐርሰናሊቲ፣ ስብእናዬ አይፈቅድም እንደዚህ አይነት ነገሮችን ለማውጣት እና ይ ነው ቪዲዮ ሰራለው ነገር የ ማርቆስን ወይም የቢኒያም ጌታቸውን ፎቶ እና የሆሳሚን ፎቶ አድርጌ ሆሳሚ እንዳልሆነ በሆሳሚ እስካሁን ድረስ የተጀነጀናችሁ ሴቶች ሆሳሚ እንዳልሆነ እንድታቁለት ስለሚፈልግ የእሱም ፎቶ አድርጌ የማርቆስን ፎቶ አድርጌ ደግሞ ከሱ እንድትጠነቀቁ ቪዲዮ ሰራላችኋለሁኝ። በተረፈ ያሉትን ማስረጃዎች ደግሞ ለህግ አካላት እንሰጣለን። እነሱ የሚያደርጉትን ያደርጉ። እኛ ሚዲያ ድምጽ ሆነናል። ለእህቶቻችን ከዚህ በላይ መበደል እህቶች እንዲቆም እንድትነቁ ነው። እንግዲህ የሚያወራ ሰው አለ ሰውየው ላይ ቅሬታ ያለኝ የሚል ነው ስልክ ቁጥር ስልኬ ስነካው ሚውት አድርጊ። ሁሌ እኮ ሚውት ስለምትረሽ ይኖር ሚዬ እሺ ማውራት የሚፈልግ ሰው ማውራት ይችላል። ከመጨረሳችን ከመዝጋታችን በፊት ፕሮግራሙ አውዬ፣ እኔ በስተ መጨረሻ አንድ ነገር መናገር እፈልጋለሁ። አውዬ፣ እኔ በስተ መጨረሻ አንድ ነገር ስለነበር ያስተጋባል። እንትን በይ፣ ሪፍሬሽ አርጊ፣ እሰማለሁ። አሁን ተስተካክሏል። ቅድም እያስተጋባ ነበር። እሰማለሁ። አዊ አው ማሪ፣ ትሰሚያለሽ? እሺ፣ እኔ በስተ መጨረሻ መናገር የምፈልገው ያው ባይገባም እያየ እንደሆነ አውቃለሁኝ ይሄ ሁሉ የተፈጠረው በእኔ ምክንያት ነው። ለሱ እዚህ ጋር መድረስ ለሱ ፎቶውም ስሙም እዚህ ጋር ለመውጣቱ ምክንያቱ አኔ ነኝ። ይሄንን ጠንቅቆ ያውቃል በደንብ። እሱንም አስመልክቶ ደውሎልኝ ነበረ በጠዋቱ ማለት ነው። አንቺ ነሽ ለዚህ ሁሉ ያበቃሽኝ አንቺ ነሽ ፎቶዬንም ሁሉ ነገር ንም አሳልፈሽ የሰጠሽው ብሎ ደውሎ ዝቶብኛል። ባለሽበት ቦታ ምን ላረግሽ እንደምችል እኔ ነኝ የማውቀው። በስራ ቦታዬን ኦልሬዲ ስራ ቦታዬን ለቀቅ ያለው ችግር የለብኝም። ባለሽበት ሀገር፣ ምላስሽን ነው የማስ ሁሌም ዝትብኝ ነገር ነው ይሄ። ባለሽበት ሀገር፣ በናይጄሪያ ነው ምላስሽን የማስቆርጠው፣ ብር ልኬ፣ ብር ከፍዬ። ስለዚህ ቀንሽን ጠብቂ ብሎ ዝቶብኛል። ልነግረው የምፈልገው ነገር ነግረው የምፈልገው ነገር ለማርቆስ ማድረግ ከቻለ እሱ ብር ልኮ በናይጄሪያ እኔን ምላሴን ማስቆረጥ ከቻለ እኔ ዝግጁ ነኝ፣ እጠብቀዋለሁ። የትኛውም ቦታ ላይ ናይጄሪያ ልኮ እኔን ምላሴን ማስቆረጥ ይችላል፣ እጠብቀዋለሁ። አልፈራውም። እንደ በፊቱ እንዳጎነበስኩለት እንዳለቀስኩለት፣ ኦኬ፣ ከዚህ በኋላ አላለቅስለትም። ምንም አይነት ነገር አምጥቶ ማስፈራራት ይችላል፣ እኔ ግን አልፈራውም። ይህንን ነው ለነግሮ የምፈልገው ማለት ነው። ምንም አያመጣም። አንድ ሆም ለስ ችጋራም የውሸት ታሪክ ፈጥሮ ራሱን ጠልቶ በሰው ፎቶ የውሸት ታሪክ ፈጥሮ በራሱ አፍሮ፣ በስራው አፍሮ፣ በመልኩ አፍሮ፣ በእድሜው አፍሮ ከሱ በጣም በእድሜ ሊወልደው የሚችል ሰውን ፎቶ ተጠቅሞ ሴቶችን አንድ ሰው እኮ የሰውን ፎቶ ሲጠቀም እኔ ብቁ አይደለሁም እኔ ሰው ፊት ለመቅረብ ብቁ አይደለሁም እያለ እኮ ነው። በራሱ የሚያፍር በስራው በሴኩሪቲነቱ አፍሮ፣ ሶፍትዌር ኢንጂነር ነኝ፣ ሀያ ሺህ ሀያ አራት ሺህ ዩሮ ደሞዝተኛ ነኝ ምናምን። ይሄ ሕክምና ያስፈልገዋል። ቢካዝ ሙሉ ለሙሉ የሰው ታሪክ ነው የራሱን አድርጎ የሚናገረው ማንነቱን፣ ፊቱን፣ መልኩን፣ እድሜውን፣ ስራውን፣ ሁሉ ነገሩን ያፍርበታል፣ ስሙን። ስለዚህ ይሄ ሰው ሕክምና ያስፈልገዋል። በፍጹም እንዳትፈሪ፣ በፍጹም ሁላችንም ከጎንሽ ነን። እሷ ናት ለዚህ አበበች ትመጣለች። በራሱ አካውንት አሁን በሰው አካውንት መታነው ዋርኒንግ ስለሰጣት እሷ ናት። ለዚህ ልጅ መጋለጥ ምክንያት ጀግና እሷ ናት አንደኛ ማለት ነው። እሷ ባትመጣ ኖሮ ይሄ ልጅ አይጋለጥም ነበረ። ስምንት አመት ነው በሰው ፎቶ ሲሸቅል የኖረው በማን በሆሳሚ ፎቶ፣ ስምንት አመት ከሁለት ሺህ አስራ ሰባት ጀምሮ እስካሁን ድረስ በሱ ፎቶ ሴቶችን ሰማንያ ሶስት ሴቶችን ጀንጅኗል። ራቁት ቪዲዮዎችን ፎቶዎችን ይዟል ግን የራሱ ምራቁት ቪዲዮ አለ፣ ሚደርሶኛል ዋትሳፕ ላይ። እና ሌላ ነገር ማለት ጀርመን የምትኖሩ ሰዎች እና አንድ ነገር ማድረግ አለባችሁ። ቁጭ ብሎ መስማት እዚህ ጋር ምንም ጥቅም የለውም። የሆነ ነገር ማናደረግ ከሆነ ማለት ነው። እና ጀርመን የምትኖሩ ሰዎች ኢንስታግራምም አለኝ፣ ቲክቶክም አለኝ። ሪቻውት አድርጉኝ እና የሚኖርበትን አድራሻውን ስሙን ፎቶውን እልክላችኋለሁ እና ይህንን ሰውዬ ወይ በሕግ ወይም እንደወንድነት ወንድነት ማስጠየቅ አለብን ብዬ አምናለሁ ማለት ነው እና ፕሊስ ጀርም የምትኖሩ ሰዎች ሪች አውት አድርጉ። አድራሻው አለ፣ የቤት ቁጥሩ ሳይቀር ኤቭሪቲንግ አለ። አፓርትመንቱ ፍራንክፈርት የቱ ጋ እንደሆነ ኤቭሪቲንግ አለኝ እና አድራሻው ስላለኝ ጀርም የምትኖሩ የሆነ ነገር ማድረግ የምፈልጉ ሰዎች ቴክስት አርጉልኝ፣ እንትንም አድራሻውንም ፎቶውንም ሁሉንም ነገር እልክላችኋለሁ። በጣም ጥሩ ሁለተኛ፣ ጀግና የመጀመሪያ ጀግና አበበች ናት። የሴት ጀግና የራቁት ቪዲዮ ሳያግዳት፣ ምንም ነገር ሳያግዳት አደባባይ ላይ ወጥታ ከእሷ ቀጥሎ ለሚመጡ ሴቶች ድምፅ ለመሆን የወጣች ጀግና አንደኛ አበበች ናት። ሁለተኛ ዊአር ኦፕን ናት እየተከታተለች በየሄደበት የእሱ ማንነት እየተናገረች የእሷ ጉዳይ አልፏል። ሶስት አመት ሆኖታል። የእሷን ከፖሰተባት ለቤተሰቦቿ ከደረሰባት ከዛ ችግር ወጥታ ጠንካራ ስለሆነች ራሷን ሳታጠፋ ጀግና ሆና ከዛ ችግር ወጥታ ሶስት አመት ሆኗት ህይወቷን የቀጠለች ሰው ናት። ግን ያበበችን ጉዳይ ስትሰማ መጣች። እኔንም እንዲያድጎኛል ይምጣ ያቀኛል አለች። ከተዋወቁበት አፕሊኬሽን ላይ አሳዳ አጋልጣ ያስጠፋችሁ እሷ ናት። ውያሮብን ሁለተኛ አንቺን እጅግ በጣም አድርጌ ያመሰግናኛል። ሶስተኛ ስዊት ናት። ስዊት ኢትዮጵያ ውስጥ ስለምትኖረው ኔትወርኳ ነቅሏት ነው ሰዓትም ስለሄደ፣ ስዊትም በጣም ጎበዝ መድኃኒት ብትጠጣም ድናለች። ጎብዛ በርትታለች። ቅድም ደግሞ በስልክ ያገናኘን ሆሳሚ ደግሞ ዱባይ ነበር የምትኖረው። እሷም መድኃኒት ጠጥታ ነበረ፣ ግን ድናለች። የሞተውም ሴቶች ይኖራሉ፣ እኛ አልሰማንም እንጂ በሱ ቫይረስ ከተጠቁ ሴቶች ውስጥ ለሞትም የሚበቁ ይኖራሉ፣ እኛ አልሰማንም እንጂ። እኛ የምናውቀው ሶስት ሴቶች መድኃኒት የጠጡ ይዳኑ ነው፣ ሌላውን አናቅ። በመጨረሻ ማለት የምትፈልጊው ነገር አለው? የአሮፕን በመጨረሻ በቃ ሁላችንም አመሰግናለሁ፣ ሁላችንም ስለመጣት በጣም አመሰግናለሁ። አቢባም ጊዜሽን ሰቦተሽ ወቅት የረመዳን ታይም ነው በዚህ በጾም ሰዓት ጊዜሽን ሰውተሽ ሪምም ጊዜዋን ሰውታችሁ እዚህ ላይ ስለተገኛችሁ ላይክ እንደ እህት እንደ እናት እንደ ሴት ሆናችሁ ስለቆሟችሁልን በጣም እናመሰግናለን በጣም ከልብ አበበችንም አመሰግናታለን ምክንያቱም ወደ አንቺ እንድመጣ ያደረገችኝ አበበች ናት የሌሎቻችሁም ቴንክ ዩ እግዚአብሔር ያክብርልን ሀቦ ልጆች እግዚአብሔር ያሳድግልሽ እግዚአብሔር ልጆች ያሳድግል አሚኒ ኒውድ ግዴታዬ ነው። የሴትነት ግዴታዬ ነው። የሰውነት ቀጥሉ። የመጀመሪያ የሴትነት የሴትነት ጉዳይ የሴት ጉዳይ ስለሆነ ቀጥሉ። ደግሞ የሰውነት ግዴታዬ ነው። ወንድም ቢሆን የተጭበረበረው ወንድ ላይም ቢሆን እንደዚህ የተደረገው። ለነገሩ ወንዶችም እኮ የእሱ ቫይረስ ተጠቂዎች አሉ። ሆሳሚ እና ሚኪ ተጭበርብረዋል። እነሱንም ጥሩ ሰው መስሎ ቀርቦ፣ ሆሳሚ ፎቶውን ተጠቀመበት። ሚኪን ደግሞ ቀረበውና አሁን እራቁት ቪዲዮ ምናምን ለሚለው ራሱ ለአንቺ የላኩልሽ እኔ አንደኛው ነው። ሌላም ሌሎችም አሉት እሱ ጋር ብቻ አይደለም ያለው እኔ ጋም አሁን በቂ መረጃዎች አሉ። ከፈለገ ሶኬ እኔ እንትን በሚሄድበት መንገድ ሄዳለሁ። ኢትዮጵያ ያለችው እናት ተብየዋ ራሱ ብትከሰስ ባይነኝ እኔ ማለት እሷ በእንዴ እሷ በህግ ትጠየቃለች። ይህ ሁሉ ሴቶችን እናት ነኝ እያለች ስታወራ እድሜዋን ብለው አምነዋት ነበር። በቃ እናቱን ካስተዋወቀኝማ ይሄ ሰው የእውነት ለትዳር ነው የሚፈልገኝ ብለው እኮ ነው እነዚህ ሴቶች ያመኑት ልባቸውን የከፈቱለት እናቱን ካስተዋወቀኝማ ይሄ እውነት ለትዳር ይፈልገኛል እውነተኛ ሰው ነው ብለው ነው እነዚህ ሴቶች ልባቸውን የከፈቱለት ያመኑት ሴፍነት የተሰማቸው ሴፍ ሀንድ ላይነን ብለው ያሰቡት እናቱን ስላስተዋወቀ ነው እናቴ ብሎ ያቺ ሴት የተከፈላት ሴት ናት እንጂ እውነት እናት ብትሆን ሰማንያ ሶስት ሴት እናት ነኝ ብላ አትተዋወቅም። ለእያንዳንዱ ሴት እናት ነኝ አትልም። እሱ ሶሻል ሚዲያ ላይ በቀን ስምንት ሴት እየጠበሰ ያቺንም እችንም እንደ አይጣ- አይምታታባትም፣ አይጠፋባትም። እናቱ ነኝ እያልሽ እየተ ልጅ ይውድሻል ልጅ ሊያገባሽ ነው የሚፈልገው እያለች አብረው ነው የሚሰሩት። ላይክ እንደ ቢዝነስ አበበች መታለች። እሺ እና እሷ በህግ መጠየቅ አለባት። ቁቶ አለን፣ ስልኳለን፣ አድራሻዋ አለን። በህግ መጠየቅ አለባት። ሁላችሁንም አመሰግናለሁ። ያው ለሌሎቻችሁን መጠንቀቅ ያው ፈራጆች አንሆን ለሁላችንም ትምህርት የሚሆን ነው ብዬ አስባለሁ። በጣም አመሰግናለሁ። ሀቢባዬ ክበሬልኝ፣ እሬም ክበሬልኝ፣ አገኛቸዋለሁ። የኔ እናት በጣም ነው የምናመሰግነው እንደ እናንተ አይነት ጀግና ሴቶች ሊበዙ ይገባል ማይፈሩ ማይደበቁ የሰው ነኝ ተሳሳትኩ ሶ ዋት የሚሉ ገባሽ ራሳቸውን የማይጎዱ ማንም ምንም ቢላችሁ እንዳትሸማቀቁ እንዳታቀረቅሩ ሰው ማመን መልካምነትን ነው የሚያሳዩ እናንተ ጥሩ ሰው ስለሆናችሁ ነው ያመናችሁት ባመናችሁት ሰው ተከዳችሁ ከሀዲ ይፈር አምናችሁት የከዳ ከሃዲ ይፈር እንጂ እናንተ ለምን ብላችሁ ታፍራላችሁ፣ አንገት ትደፋላችሁ፣ ትሸማቀቃላችሁ። ማንም ባለጌ አፉን ቢከፍትባችሁ ምንም ቢላችሁ መልስ እንዳትሰጡ፣ ከቁብ እንዳትቆጥሩት ያንን ሰው። እናንተ ራስ ወዳድ ብትሆኑ ኖሮ ትደበቁ ነበር። ራስ ወዳድ ስላልሆናችሁ ታናናሾቻችን ይማሩ፣ እኔን ያየ ይቀጣ፣ ማንንም አትመኑ ብላችሁ ነው የወጣችሁት። ሌሎቹን ለማዳን ነው የወጣችሁት። ይሄ ሰውዬ ሰማንያ ሶስት ሴት ላይ አያቆምም፣ ይቀጥላል። አራት መቶ ስድስት መቶ እስከሚደርስ አያቆም። በቃ ዚስ ቢዝነስ እኮ ስለዚህ እናንተ እህቶቻችሁ እና ያዳናችሁት ትውልድ ነው ያዳናችሁት። እዚህ ጋር በመምጣታችሁ በጣም እናመሰግናለን። ሶስታችሁ አንደኛ አበበች፣ ሁለተኛ ዊያሮፕን፣ ሶስተኛ ስዊት፣ በጣም ነው የምናመሰግነው። ጀግና ናችሁ እናንተ። ቴንክዩ አበበች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሁላችሁንም ሁላችሁንም ፈጣሪ ያክብርልኝ። በቃ አመሰግናለሁ፣ ቃል የለኝም። ምንም ነገር ቢል ባይዘወይ፣ መዳሟን አናግሬላታለሁ። ዛሬ ጠዋት እኔና መዳሟ አውርተናል። ጥሩ ሰው ናት። ምንም አላለችም። ኢትስ ኦኬ አንደርስታንድ አርጋለች። ከዚህ በኋላ አበበች ሰውነቷ አያልቅም በሰቀቀን። ኦኬ ካሁን ካሁን ለማዳሜ ተላከላት ብላ ሰጋም ስራውን ለቃውታለች። መዳሟን አናግራ ይቅርታ ጠይቃ ሰላም ሆኖ እቃዋን ይዛ ከዛ ቤት ወታለች። ከዚህ በኋላ ቢልክ ባይልክ ምንም አይመስላትም። ከዚህ በኋላ እሷን በምንም ነገር ሊያስፈራራት ሊጎዳት አይችልም። እንዳትፈሪ እንዲች ብለሽ እንዳትፈሪ። ብሎክ አድርጊው። በአዲስም ስልክ ሲደውል ብሎክ አድርጊው። አሁንም ሲደውል ድጋሚ ብሎክ አድርጊው። ምንም ከሱ ጋር እንካ ሰላምታ ውስጥ እንዳትገቢ። አረ ችግር የለውም ከዚህ በኋላ እኔ ከሱ ጋር ምንም ያነጋግረኝ ነገር የለም። በቃ እኔ እናሷ አንተዋወቅም። ወረዲ። ከዚህ በኋላ አጨርሻ ያለው አደለም። አንቺ ቁጥር እስካልቀየርሽ ድረስ አስር ጊዜ ይደውልብሻል። ቁጥር እየቀያየረ ብሎክ ስታደርጊው ቁጥር ይቀይራል። ስለዚህ ይሄ በናይጄሪያ ምላስሽን አስቆርጣለሁ ምናም ወንድ ወንድ ነህ፣ ሞክር። ወሬ ብቻ። እንደዚህ አይነት ወንዶች ሲጀመር ከወሬ አያልፉም፣ ወሬ ብቻ። ስለዚህ ምንም ነገር ቢልሽ እንደዚህ አይነት ነገሮች እንዳይረብሹሽ፣ ቁጥር ቀይሪ። ቁጥር ከቀየርሽ ኬትም አባቷ አግኝቶ ቁጥር ቀይሪ፣ ቲክቶክ አካውንት ቀይሪ፣ ሁሉንም ሶሻል ሚዲያዎችሽን ቀይሪ። ኬትም አያገኝሽ። ኬትም ወረቀት ይኖረው መጀመሪያ እሱ ዱባይ ለመምጣት መጀመሪያ እሱ ህጋዊ ይሁን። ወረቀት ስለሌለው እኮ ነው በብላክ የሚሰራው። የሚያወራ ሰው ወሬ ነው። አንቺ ቁጥር ቀይሪ ቀይሪ፣ ከዛ በኋላ ይፈንዳ። እሺ፣ እሺ፣ እሺ። እና ደግሞ ከጎንሽ ነን፣ ጀግና ነሽ። እንዲች ብለሽ እንዳይከፋሽ እሺ። አንቺ ጀግና ሴት ነሽ፣ ጎበዝ ታሪክ ሰርተሻል። ብዙ ህዝብ አድነሻል፣ ትውልድ አድነሻል።

አንተ ከፊዎች ከሁሉም በጣም የተጎዳኸው ሆሳሚ አንተ ነህ። እውነት እውነት ማለት አይዶ ነው። የትኛዋ ሴት ከዚህ በኋላ አንተናምና እንደምታገባ ካላቅም ብቻ እወቁልኝ በል። በእውነት አንተ እንዳልሆንክ ማወቅ አለባቸው ብዙ ሴቶች አልቅሰዋል ባልተፎቶ፣ ብዙ ሴቶች ተጎድተዋል ባልተፎቶ። ግን አንተ እንዳልሆንክ የስራውን ይስጠው ፈጣሪ። አንተ እንዳልሆንክ ለእያንዳንዱ ወደፊት በህይወትክ ለምትመጣ እያንዳንዷ ሴት ማስረዳት ይኖርብካል ማለት ነው። እና እንደዛ ነው። በጣም አመሰግናለሁ ሀቢባ ደህና ደሩ። ካገባ በኋላ እራሱ ሚስተከል ሴት ጓደኞቹ አንቺ ባልሽ እኮ ይጀነጅን ነበር ድሮ ይኸው ሁሉ ሴት ይጀነጅን ነበር ነው ይሆናል። እንግዲህ ያው እና እንደዛ ነው ላለው እኔም ለወጣ ነው ችግር የለውም። ነገ ቪዲዮ ሰርቼ እኔ ላይ ለመፖሰት ሞክራለሁ በፔጄ ላይ እና ያለውንም ታሪክ ለመናገር ሞክራለሁ። በጣም አመሰግናለሁ ደህና ደሩ። እንደናደር እናመሰግናለን። እኔም ፎቶውን ለጥፌ እሰራልሀለሁ በቃል በገባሁት መሰረት። እንትን ሌላ ፎቶ ሊጠቀም ይችላል ጋይስ፣ የሆሳሚ ጊዜ አብቅቶ የሌላ ወንድ ፎቶ ተፈልጎ ሊጠቀም ይችላል። ማንንም ሰው አትመኑ። ኦኬ፣ ተጀናጀኑ መብታችሁ ነው፣ ግን ቪዲዮ ካላበራ አንድ ሰው አትመኑ እናንተ በቃ እባካችሁ በቃ ይሄ ሰው የሌላ ሰው ፎቶ ተጠቅመው፣ በቃ አመል ነው። ስምንት አመት የሰራበት ቢዝነሱ ነው። የሌላ ሰው ፎቶ ተጠቅሞ ይመጣል። ተጠንቀቁ፣ ሴቶች እባካችሁ፣ እባካችሁ። እሺ፣ ሚኪ ማለት የምትፈልገው ነገር አለ በመጨረሻ? አይ ላይክ ምንም የለም እስካሁን የሚቆዩት ተምር ያለሁኝ ላይክ እንደዚህ ሰው እንደዚህ ማድረግ እንደሚችልም አላውቅም ነበር ላይክ የእውነት በጣም ሀርድ የሆነ እንትን የተጠቀመ። አንተ ተረኛ እንዳተው ነው የምፈራው፣ የአንተን ፎቶ እየተጠቀመ እንትን እንዳይል ተጠንቀቂ። እንደዛ ቢሆንም ያው ከሰማንያ ምናምን አንዷን አላጣም ቢያንስ አንዷ ጋር ከአንዷ ጋር ሆናልችግራለ። የምር በጣም ያስፈራል ዘመኑ። ተጠንቀቁ ተጠንቀቁ ወንዶች ሻቢባዬ ላይክ በቃ እሺ። ግን ያው እንዳልሹ እኔ አሁን አንድ ይሄኛው ነገር ሳለ ግን ሰውዩ ደላላ ከሆነስ? አሁን የላከሉኝ ልጆች አሉ እና ይህችን ልጅ እርዳት ምናምን ብሎ የላከልኝ ፎቶ አለ እና ይሄኛውን ደላላ ነው ለጥፈ የምትሰራበት ብሎ ላከልኝ። እነሱም ግዴታ የሆነ ነገር ደርሶባቸው መምጣት አለባቸው ወይንስ እንዴት ነው? አይ እኮ ደላላም ከሆነ ሰው በአጠቃላይ ይሄ ልጅ እንዲጠነቀቁ በዚህ ከዚህ ልጅ እንዲጠነቀቁ። እኔ እንደ አንድ ኢትዮጵያዊ ኃላፊነቴን እወጣለሁ፣ ቪዲዮ ሰራለሁ። ስለዚህ በደላልነትም በምንነትም ይሄን ሰው ሊቀርቡት አይገባም። በምንም ጉዳይ በደላልነትም እንዳይቀርቡት አይበሉም። በፍቅረኝነትም በደላልነትም በምንም አይነት ነገር ሊቀርቡት አይገባም። አይ በቃ ለማንኛውም ጨርሻለሁ። አስታቤን እሱ ጥበቃውን ከለቀቀ እኔ ጀርመን ሊሄድ ሊወስድክ ነበር አይደል? ጀርመን ካናዳ የት ነበር ሊወስድክ የነበረው? አይ ልወስደኝ ሳይሆን እኔ ራሴ ከፍዬ ነው። ምንም ነገር የለም። ሲጽፉ እያየዋቸው ስለሆነ በህግ ምናምን እያሉ ስለሆነ ላይክ እኔ ምንም ያደረጉት ነገር የለም ላይክ ሳፖርት ለማድረግ ነው። እንደዚህ እንደዚህ አሁን ኢቭን ያሰብኩት የደላለውን ነገር አስቤ ነው። ኦሬዲ ጨርሰውታል እነሱ የደላለውን ነገር ስላሰብኩ ያ ነገር ይመጣል ስላሰብኩ ነው እና ደናደሩ ብሮ ምንድን ነው የሚያስቅሽ? አንቺ ነሽ እኔ ያሳቅሽኝ። እኔ በአንቺ በማለት ነው ነው